ካንሰር በሰውነት ውስጥ ህዋሶች በተለመደ መልኩ ሳይሆን ሲበዛ የሚከሰተው በሽታ እንደሆነ እኛ ሁላችንም እናውቃለን። ይህ ያልተለመደ ህዋስ በዛት ወደ የህመም ክብ ይለዋል። ይህም በተወሰኑ ስካን በማድረግ መምረመር ያስፈልጋል። እኛ አስቀድሞ የኤማሬ ስካን እና የሲቲ ስካን አዘጋጅተን ነበር። በዚህ ተጨማሪ ሆኖ የሲቲ ስካንና የኤምአርአይ ስካን ተጨማሪ የፒኢቲ ስካን በህመም ክብ ውስጥ ያለውን እንቅስቃሴ ይነግረናል። የሲቲ ወይም የኤምአርአይ ስካን የተመረመረበትን እንቅስቃሴ ውስጥ ያለውን እንቅስቃሴ ይነግረናል። ስለዚህ የህመም ክብ በሰውነት ውስጥ የምታየው እንደሆነ ወይም እንደሌለ ለህክምና ሰች መረጃ ማቅረብ የሚችል ትልቅ አስተማማኝነት አለው። የፒኢቲ ስካን እንደሆነ ወይም እንደሌለ ወይም የህመም ክብ በሙሉ ሞቷል ወይም እንደሆነ ወይም እንደሌለ ይነግረናል።